ሰላም ሰላም፣ እንዴት ናችሁ? የተከበራችሁ እና የተወደዳችሁ፣ እንግዲህ ይህን የማስታወሻነት ነው። ከአራት ቀን በፊት ኦፕሬሽን የሆነ ጊዜ ነው እንደዚህ ሆነ ማለት ነው። የዛሬ ሁለት ሺህ አስራ ሰባት እግሬ ደረጃ ላይ ወድቄ ተሰብሬ ነበር። ከዛ በብረት ነበር እስተው መጓዘው፣ ግን አሁን ብረቱን አስወጥቼአለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም አጥንቴ ባይደፍን ኑሮ ብረቱን አያወጡልኝም ነበርና በጉጉት ስጠብቀው የነበር ነበር ማለት ነው። ምክንያቱም ስጓዝ በጣም ነበር ግሬን የሚወገኝ ብረቱ እና እግዚአብሔር ይመስገን። አሁን ግን ከወጣ በኋላ ያው ብረቱ የወጣበት በትስተር ሚዲያ ምን ምን ጅብ የሚቸገረው ምንም አልቸገረም እና የሞዳችሁ እና የማከብራችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ እናንተ እኔ ግን የገረመ እዚህ ቪዲዮ ላይ ማለት ነው ነፍሳችንም ስንወጣ ነፍሳችንም ስትወጣ መቅረጣችን አይቀርም። እኛ ዩቱዩበር ውስጥ ስንባል በጣም ከባድ ነው። ከባድ ሱስ ነው ያለብን። የምን ሱስ በሉኝ? የቪዲዮ ሱስ እንዴ። አሁን ኦፕሬሽን ከሆንኩ በቃ፣ ኦፕሬሽን ሆኜ እየነቀሁ ነው። እና ምን ከመንቃቴ፣ ለምንድን ነው ካሜራ የያዝኩትን? የራሱ ገረመኝ። በጣም እንቅልፍ እያጣደፈኝ ነው ማለት ነው። ደግሞ ባላንስ የለኝም። ግን በቃ ነፍሳችን ወጣች፣ በቃ ደህና ሆኖ እዚች ምድር ላይ ከሆነ በኋላ አንኖርም ብለን ወደፊት እንቀርጣለን ማለት ነው። የሆነት እና እንደዛ ይሆናል እያለ አሁን እኔ ቪዲዮ ቀርጠው በቃ የእንቅልፍ መድኃኒቱ እንደዚህ እያደረገኝ ነው። እኔ ራሷ ሳሳቀኝ ወይም የሳሳዝን አረፍ በተኛስ ቪዲዮን ቀርብኝ። ስማ ጋይስ፣ ምን እያስብኩ ነው? ወይኔ እናትዬ ድረስ ተኛው እኮ ቪዲዮ ካሜራ ከሚያደደቅኝ እኔ ተኛ ምክንያቱ ያው የእንቅልፍ መድኃኒት ሰጥ ምንድን ነው የሚባለው ነው እንቅልፍ መድኃኒት ሰጥተዋችሁ ነው እንግዲህ ብረቱን ምናምን ያወጡት ያወጡት ማለት ነው። እንግዲህ እኔ ምን ይባላል አሁን ካሜራ ይዞ እንደዚህ ቪዲዮ ማቅረብ ያው እና ማስታወሻ ነው እንደዚህ ነበር ወይም ሁለት ሺህ አስራ ሰባት ሁለት ሺህ አስራ ስምንት ብዬ ለማስቀመጥ ፈልጌ ነው ቪዲዮ ምክንያቱም የራሴን ጥንና ጥንካሬ ከእግዚአብሔር ፊት በታች እያሟ ሞግዛለሁ ማለት ነው። ምክንያቱም በስደት ላይ እንደዚህ አይነት ነገር ማሳለፍ ለማንም ለማንም አልመኘውም ማለት ነው። የምወዳችሁና የማከብራችሁ እና ይሄን ይመስል ነበረ። የእውነት ለመናገር እኔ ግን የራሴን በራሴ እየቀረጽ በጣም በሳቅ ነው የሞትኩኝ የሆነት በሳቅ ሁለትና አንድ ሚሊዮን ያላቸው ማለት ነው። እንግዲህ ፊቴ በጣም አብጧን ማለት ነው፣ በጣም ደክሞኛል ማለት ነው። ዝም ብሎ ቤቱ እራሱ እየዞረብኝ ነው። ይሄ ካሜራ ደቅኝ እየጠረጠርኩለት ማለት ነው። አረፍ በጣም የሚያስበው ኔ ፈጣሪ ወይ ፈጣሪ ወይ ፈጣሪ ሲላቸው ነው። እንደዚህ ነው ካሜራ። የሆነ ነገር ግን ለማየት የሆነ ነገር ሲከሰት ማለት ነው። እንደኔ ማለት አንስቶ ቪዲዮ የሚቀርጽ ሰው አለ። እስቲ ንገሩኝ ከምር እስቲ ንገሩኝ። እኔ አሁን በጣም ደግሞኛ በጣም ብታዩ ክፍሉ ማለት ነው የተኛሁበት ክፍል እየዞረብኝ ነው በጣም እየዞረብኝ ነው ማለት ነው። እየዞረብኝ ሰዎች እራሱ ሁልብ ሁልብ ሁልብ ነው የሚሉብኝ፣ ብታይ እንዴት እንደሚያዞረኝ ማለት ነው። እና በጣም ደካማ ድካም ስሜት ይሰማኝ ነበር። እውነት ለመናገር ወይም ወይ ማግደ ነው ነው እና በጣም ሰውሰው ነበረ። እንቅልፍ ጥሎኛል፣ እየጣለኝ ነው ማለት ነው። ቢደው እየቀረጥኩት ያለሁት ግን ለማስታዋሻነት ነው። ደግሞ ግን በጣም ጎበዝ የምር የሚያምር ራሴን በራሴ ያደነቁት ነው ሳይደክመኝ ደከመኝ ሳልን

በንግዴ ላይ ከንፈራቸውን የሚያሰሩት ሰዎችን የመሰልኩት ማለት ነው። እንግዲህ መድኃኒቱን መሰል የነፋፋኝ በጣም ብዙ መርፌዎች ተወግቻለሁ። በጣም ብዙ መድኃኒቶችን ቀድመው ሰጥተውኛ። እንግዲህ እግዚአብሔር ይመስገን እዚህ ደርሻለሁ ማለት ነው። ክብሩ ይስፋ። ለመድኃኒትም አሁን ምንድን ነው የሚባለው? እንግዲህ ይህን ይመስላል ማለት ነው። እግዚአብሔር ይመስገን፣ ለሁሉም ነገር የእውነት እንሁላ አሳልፍ ያለው እንግዲህ እየቀመጠን ማለት ነው። በጣም አሳዝን ፍጡር ነኝ እውነት ለመናገር ወይኔ፣ እንቅልፍ እንትን እኮ ነው የእንቅልፍ መድኃኒት እኮ እንደዚህ የሚያደርገው ማለት ነው። ቁስ ለእንዳያመኝ ያደነዘዙኝ ማለት ነው። እንዴ ብስመ አሞድ ብታዩ መሬቱና ቤቱ አንድ ላይ ይጠቃላል ተቀላቅሎብኝ ማለት ነው። ተቀላቅሎብኝ ማለት ነው። እና በጣም የማሳዝን ፍጥሩ ነበርኩ ማለት ነው። ወይኔ ጉዴ ሼክ እያደረገ ነው ቪዲዮ ማለት ነው። ወይኔ ፈጣሪ እንዴት እንዳበጥኩኝ እንዴት እንደሆልኩ እንደዚህ ወይኔ ፈጣሪ ከእግዚአብሔር በታች እንግዲህ እግዚአብሔር ብቻ ነው ያለኝ ማለት ነው። እንግዲህ ጋይስ ይህን ይመስላል። ወይኔ ፈጣሪ እኔ ግን እንቅልፍ እየደፈኝ ነው ማለት ነው። እየደፈኝም ቢሆን ከዛ ላይ ቁጭ ቀዋል ማለት ነው። ማረግ ብዙኛል። ቆይ ካሜራው ቢቀርብኝ ሳረጉድ ነው ለወድቅ ነው ወድቅ ነው ወድቅ ነው ወድቅ ነው ወድቅ ነው። ሄድሁኝ ሄድሁኝ። ወይኔ ፈጣሪ ሆይ

ኑሮን እያወላለኩት ነው ማለት ነው። እጅ እየተንቀጠቀጠ ነው ቪዲዮውን የቀረጥኩት ያለሁት እምነት ለመናገር ያው እንደ ማስታወሻነት እንዲሆን ነው። እና እግዚአብሔር ይማርሽ እያላችሁ ምኞታችሁን ኮመንት ላይ እንድታስቀምጡልኝ በትሕትና እጠይቃለሁ ማለት ነው። የምወዳችሁ እና የማከብራችሁ። ጠርሙስ ብዙ መጠጥ ማለት ነው። በነገሬ ላይ እኔ በጣም አጭር ከመሆኔ የተነሳ ዶክተሮች በጣም እየሳቁ ነበር። ወይኔ ጥረቷ እያሉ አልገውና አልሞሉኝ ማለት ነው። እና እንግዲህ እኔ እግዚአብሔር የሰጠኝ ተፈጥሮ ነው እጥረት እንግዲህ ከምንም አላመጣሁትም። እናቴ አጭር ነች፣ እኔ በእናቴ የወጣ ማለት ነው። ምንም ማድረግ አልቻልም፣ እና እንደዛ ነው ማለት ነው ጋይስ ይስእንብ ነው ማለት ነው እና እንዴት ናችሁ? አቤት አቤት አቤት አቤት አቤት፣ ጉድ ጉድ ጉድ ጉድ። ለማንኛውም እንድታበረታቱ የበተተ እና እጠይቃለሁ፣ የምወዳችሁ እና የማከብራችሁ። እንግዲህ ምስጋና ደግሞ ለእናቴ ድንግል ማርያም ምስጋና ምክንያቱም ማታ ተስዬ ነው ጥዋት ኦላ ስዤው ነበረ። እናቴ ድንግል ማርያም ረድታኝ በቃ እዚህ ደርሻለሁ ማለት ነው። ክብሩ ይስፋ እናቴ ድንግል ማርያም እናቴ ድንግል ማርያም፣ ቅዱስ ጊዮርጊስ እያልኩ ነው የገባሁት። እስከ ኦፕሬሽኑ ድረስ በጣም በቃ እያማተብኩ ነበር፣ እየጠራው ነበር የመላክቶችን ስም። ምክንያቱም እርኩስ መንፈስ ተከትሎ እንዳይገባ ማለት ነው። አባታችን ሆይ በተደጋጋሚ እያልኩ ነበረ። ምክንያቱም በቃ አንዳንዴ የሆነ ነገር እንዳይረሱ ምናምን፣ አንዳንድ እርኩስ መንፈስ ብዙ ነገር አንዳንድ እርኩስ መንፈስ ብዙ ነገር ስለሚያሳስብ እኔ ደግሞ እህታቸው ጠብቅ አድርጌ ጸሎት እያደረኩ ነበረ፣ አባታችን ሆይ እያልኩ ነበር። እንግዲህ ታሽጎ ነው ማለት ነው የምትወዳቸው እና የምታከብራቸው ከሶስት ወር በኋላ እንግዲህ ሰላም ይሆናል፣ እጓዛለሁ ብዬ ተስፋ አድርጋለሁ። የምወዳቸው እና የማከብራቸው እና እንደዛ ነው። ደህና ናቸው አይደል? እና የእኔ መስል ነበረ ቆይታችን፣ የሆስፒታል ቆይታችን በጣም ተጠናቆ ማለቁ ላይ ነን ማለት ነው። ወደ ቤት እየሄዱ ነው ተብሎ የሚሄደው ማለት ነው። ሚገርማችሁ ነገር እንደዚህ እየሆንኩ ነው እንግዲህ እግዚአብሔር ይማርሽ እያላችሁ ኮመንት ላይ ከፈለጋችሁት ላይ አስተያየት እንድትጽፉልኝ ምኞታችሁን እንድትጽፉልኝ በትህትና እጠይቃለሁ። የምወዳችሁ የማከብራችሁ፣ ለዚህ ቻናል አዲስ ከሆናችሁም ሁሉ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት፣ ሰፖርት እያደረጋችሁ አበረታቱኝ። የምወዳችሁ እና የማከብራችሁ የሆስፒታል ቆይታችን ይህን ይመስል ነበረ። እግዚአብሔር የተመሰገነ። ሁሉም በሰላም አልቋል። ሁሉም በተጠናቆ አልቋል ወይስ አሳዘን? እኔ ራሴ በራሴ አሳዘነኝ ማለት ነው። አሳዘነኝ፣ ራሴ በራሴ ጋይስ፣ ራሴ በራሴ አሳዘነኝ። አሳዘነች፣ ዞማ ታውቃላችሁ። የኔ ምስኪን፣ የኔ ቆንጆ እንዴት እንዳሳዘነችኝ

ከታች ያለችው የዶሎ ምልክት በመንካት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በረትናንጠይቃለን። በድጋሚ ስንገናኝ፣ ባይ ባይ። ኃይላ ሶ ማች